አዲስ አበባን የኮንፈረንስ ቱሪዝም ማዕከል ለማድረግ የተለያዩ ስራዎች እየተሰሩ ይገኛሉ። ከቅርብ ጊዜያት ወዲህ ደግሞ መንግስት ቱሪዝምን አንዱ ሴክተር አድርጎ አበክሮ እየሰራበት ነው የሚገኘው። አዲስ አበባ ከተማን በኮሪደር ልማት በማዘመን ለነዋሪዎችም፣ እንዲሁም ደግሞ ለቱሪስቶችም ምቹ የማድረግ ስራዎች በተለያዩ ምዕራፎች እየተሰሩ ናቸው የሚገኙት። አሁን የምንገኘው ከተለያዩ የዓለም ሀገራት እንዲሁም ደግሞ ከኢትዮጵያም ወደ አዲስ አበባ የሚገባበት የኢትዮጵያ አየር መንገድ የአውሮፕላን ማረፊያ መግቢያ ላይ ነው። የኢትዮጵያ አየር መንገድ እንግዲህ ለቱሪዝም ዘርፉ ትልቅ አስተዋጽኦ እያደረገ ይገኛል። ከተለያዩ የዓለም ሀገራት የሚገኙ ቱሪስቶችን ወደ ኢትዮጵያ በማጓጓዝ የኢትዮጵያን ታሪክም በማስተዋወቅ፣ የቱሪዝም መዳረሻዎችን የበለጠ በማስተዋወቅ ትልቅ ድርሻ እየተወጣ ነው የሚገኘው የኮንፈረንስ ቱሪዝም እንግዲህ በርካታ ሀገራት እየተገበሩት ያላቸውን የተፈጥሮ ሀብት፣ የቱሪዝም ሀብቶች፣ የቱሪስት መዳረሻዎቻቸውን የሚያስተዋውቁበት አንዱ ዘርፍ ነው። የምንገኘው ደግሞ አዲስ ኢንተርናሽናል ኮንቬንሽን ማዕከል አካባቢ ነው። ይህ ማዕከል ከተመረቀ በኋላ የተለያዩ ኤግዚቢሽኖችን እንዲሁም ደግሞ ኮንፈረንሶች ተካሂደውበታል። በቅርብ የተጠናቀቀው የኢትዮጵያ ታምርት 2017 ኤክስፖ አንደኛው ነው። ይህ ደግሞ በኮንፈረንስ ቱሪዝም ከሚተገበሩ ተግባራት አንደኛው ነው። የኮንፈረንስ ቱሪዝም ጠቀሜታዎችን ደግሞ ስንመለከት የመጀመሪያው ኢኮኖሚያዊ ተጠቃሚነት ነው። አንድ ሀገር በኮንፈረንስ ቱሪዝም የተለያዩ ዓለም አቀፋዊ መሆኑ አህጉር አቀፋዊ ጉባኤዎችን ኤግዚቢሽኖችን ስታዘጋጅ የተለያዩ አገልግሎቶችን በዛው ጎን ለጎን ይቀርባሉ። ይህ ደግሞ ለተለያዩ ዘርፍ ላይ ላሉ ሰዎች አገልግሎቱን በሚሰጡ ጊዜ የሚፈጠርላቸው የስራ እድል ኢኮኖሚያዊ ተጠቃሚ እንዲሆኑ ያደርጋቸዋል። ሌላኛው የቱሪስት መዳረሻ ልማቶችን የበለጠ ማስተዋወቅ ነው። ስብሰባዎቹ ጎን ለጎን የሚደረጉ የጉዞ ስነስርዓቶች፣ የቱሪስት ቦታዎችን የመጎብኘት ስነስርዓት አንዱ ከኮንፈረንስ ቱሪዝም ሊገኝ የሚችል ጠቀሜታ ነው። በተለይ ደግሞ አዲስ አበባ የኮንፈረንስ ቱሪዝም ማዕከል ለማድረግ ሰፊ ስራዎች እየተሰሩ ነው። በዚህ ወቅት ደግሞ የሚኖሩ የመሰረተ ልማት ግንባታዎች ለነዋሪውም ሆነ ለሚመጣው ቱሪስት እጅግ ምቹ ሆነው በሚኖረው ደግሞ እዚህ ባለው ቆይታ ጥሩ ጊዜ አሳልፎ እንዲሄድ የሚያደርጉ መሰረተ ልማቶች ሲሟሉ አንደኛው ከኮንፈረንስ ቱሪዝም ሊገኝ የሚችል ጠቀሜታ ነው ብለን እንገልጸዋለን። ሌላኛው ደግሞ የባህል ልውውጥ ነው። እንደ አውሮፓውያን አቆጣጠር ከ2024 ሐምሌ ወር ጀምሮ አዲስ አበባ ኢትዮጵያ በርካታ ዓለም አቀፍና አህጉር አቀፍ ጉባኤዎችን አዘጋጅታለች። ለአብነት ለመጥቀስ ያህል የመጀመሪያው የአፍሪካ የከተሞች ፎረም፣ የአፍሪካ የመከላከያ ሚኒስትሮች ጉባኤ፣ ሶስተኛው የማይንቴክስ እና ቴክኖሎጂ ጉባኤ እንዲሁም ደግሞ የካፍ ጉባኤን በአብነት መጥቀስ እንችላለን። የዓለም ሀገራት ምን ያህል የኮንፈረንስ ቱሪዝምን እየተጠቀሙበት ነው የሚለውን ደግሞ ስንመለከት ስፔን፣ ታይላንድ ሲንጋፖር ኳላላምፖርን በአብነት መጥቀስ እንችላለን። እኚህ ሀገራት የቱሪስት መዳረሻቸውን ለማስተዋወቅና በጣም በርካታ የቱሪስት ስራዎችን ለመስራት የኮንፈረንስ ቱሪዝምን እየተጠቀሙበት ይገኛሉ። አዲስ አበባንም የኮንፈረንስ ቱሪዝም ማዕከል ለማድረግ በሚሰራው ስራ የበለጠ ጥቅም እንዲገኝ የበለጠ ዘርፉ እያደገ እንዲሄድ ደግሞ በባለሙያዎች መታገዝ፣ አስፈላጊ መሰረተ ልማቶች እንዲማሉ መደረግ ደግሞ የሚጠበቅ ነው የሚለውን የባለሙያዎች ሀሳብ ነው።